ሴት ከፍላት የምትሰራ ልጅ ነበረች፣ ሩታ ማለት ነው። በርቺ፣ ጎብሽ፣ አንቺ ጠንካራንሽ፣ እንዳይደብርሽ እንዳይከፋሽ፣ ምግብሽን በስነስርዓት ቤ የቅናት መንፈስ የተወጋ ይሁን። ቀናሁ፣ ጋይስ፣ ቀናሁ አብርሽ። እንግዲህ ነጻነት እዚህ ጋር ከታየሽ ከሆነ ያው አብርሽ ሚስቱን እያሞጋገሰ ይገኛል። አንቺ ጎበዝነሽ፣ አንቺ ጠንካራነሽ፣ ምግብሽን በስነ ስርዓት ቢ እያለች ነበረ። በመቀጠል ደግሞ ስለ ነፃነት አጣርተሽ ቀጥ ብለሽ ነይ እንደ። ቁም ስቅሌን አሳያችኝ። ለማንኛውም ላይክ ሳታደርጉኝ ወይም ደግሞ ሰብስክራይብ ሳታደርጉኝ የምትገዳደርኝ ካላችሁ ከዚህ በኋላ አረብ ሀገር ሽንት ቤት ተጠቡ፣ አስር አመት ሙሉ ማለት ነው። ተግባባን እና ሰብስክራይብ አድርጉ። እህቶቼ ናችሁ፣ እንደነ ጽህቶቼ ታሳዝኑኝ ያላችሁ፣ ነገር ግን ምንም አድርጋችኋል፣ ሰብስክራይብ አድርጉኝ ማለት ነው። ሌላ ስለ ነጻነት አጣርቶች ነ ያላችሁኝ በሙሉ እስከ መጨረሻ ተገዳደረኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራቸው ቻናል ቤተሰቦች እንዴት ናችሁ? ልኝ በእያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ መጨረሻ ተከታተሉኝ። መግቢያ ላይ እንግዲህ እርግማኔ እንዳይደርሳችሁ ሰብስክራይብ አድርጉኝ ማለት ነው። የኔ ማሮች፣ የኔ ጀግኖችን፣ የኔ አይበገሬዎች፣ የኔ አንበሳዎች እንዴነች፣ እና አንበሳ ኮናችሁ እናንተ የምሬ ነው ምላችሁና አይበገሪዎች እና ለማንኛውም ስለ ነፃነት አጣርተሽ ነው ምንድናት? ከእነ መጣችሁ መንፈቶ ለለቀቀብን? እንዴ እኔ ራሱ መንፈቶ እንደለቀቀት አሁን እየገባኝ እኔ መጀመር አላወቅኩም ነበረ። ሩታዬስ ደግሞ እንዴት ነው ያለችው? እንዳትጎዳ? አረ ሩታዬ ምንም አትሆንም እናንተ እናንተ የማይታሰበውን ታስባላችሁ። የማይታሰበው በቃ እንዲል የማያሳዝነውን ሩታ ምንም አትሆንም። ምንም አልሆነችም። ደህና ናት። በቅርቡ ደግሞ ጉዞ ወደ ቡታጀራ አድርጋ ከቤተሰቦቹ ዋጋ በአቅራቢያ ትኖራለች እላችኋለሁ። አንዳንዴ እኮ እንደዚህ ሰርፕራይዝ መሆን አለባችኋልና ትሄድና አብራ እንግዲህ እዛው አጠገብ ላጠገብ አዎ፣ እንደዛ ነው እላችኋለሁ ውድ ቤተሰቦች። በመቀጠል ደግሞ ነፃነት ነፃነት ባላችሁ ሀብታም እንዳይወንጋይስ ባላችሁ ሀብታም መኪና እንዳይኖረው ቤት ቤታችሁ እንዳታሳዩ፣ ቤት ማለት ነው። እኔ ራሱ አላሳይም ቤት ለሚዲያ። እና አንቺስ ምን አለሽ? እንዲህ ቤት አጥበሽ እኮ ላይ አመጣሽ። የአንቺ ቤት አሁን ምን ቢያክል ነው? አዎ አሳድጉኛ፣ በቃ አሳድጉኛ። በዩቲዩብ አሰራለሁ፣ የዛኔ ታዩታላችሁ ምን እንደማደርገው። እኔ አለኝ አልሐምዱሊላህ። እና ለማንኛውም ነፃነት እንግዲህ ሩታ የምትባል ያው ከፍሏት እየሰራች ነበረ ብላም ነበረ። ሌላ ደግሞ ኤላ የሚባለው ልጅ እንግዲህ ተርቶላታል በጥሩ ነገር ብትመጪ የኔ ውድ። ከዛም በላይ ሰብስክራይብ ትደረግ የነበረ ግን አልተደረገችም። ለማንኛውም አጣርቶች ነው ምንድን ነው ችግሩ? ምንድን ነው እየተፈጠረ ያለው ተልካ ነው ያው። በብዙ ሰው ጠረጠራችኋት አላችሁ። ሌላ ደግሞ ፍቅር ራሱ እዚህ ጋ አምጥተው የሚያስገቧት ልጆች አሉ። ፍቅር እነዚህ ጋ ታስገቧት የኔ ውዶች ማለት ነው ፍቅርዬ። ወየ ወየ የኔ አለም ወየ፣ ነይ አሁን እንዲህ ፍቅሬ። ፍቅር ያው የአምስት ዓመት ፍቅረኛ ነው ብላ ነበረ ነጻነት ደግሞ ከ2014 ጀምሮ እስከ ዛሬ ድረስ ፍቅረኛሞች ነበር እና ታዲያ የትኛው አይነት ፍቅረኛሞች የነበረችው ወይን የበላቸው ወይን የበላቸው እና ፍቅርዬ ወዬ ወዬ ብለሽ ነይ የእኔናት እና እንድትናዘዙ እንፈልጋለን እ እኔማ እኛ ሳንፈተፍት በፊት ኑ ተናዘዙልን ተናዘዙልን ማለት ነው ያው እንግዲህ ፍቅር የአምስት ዓመት ብላ ነበረች ይሄዶ ደግሞ ከ2014 ብላ እንግዲህ ቁጠሩት አምስት ዓመት ሞልተዋል ማለት ነው እና እና ነፃነት ደግሞ ከተለያዩ ጋይስ አጣረሽ ነው ይላላችሁኝ። ከተለያዩ እውነት ለመናገር በጣም ቆይተዋል ማለት ነው አመት ከስድስት ወር ሳይሆን ወደ ሁለት ዓመትም እንደዛ አልፈዋል ማለት ነው። ከተለያዩ እና ሁለት ዓመት እንደዛ ሞልተዋል። እሱ በተለያዩበት ምክንያት የሃይማኖት ጉዳይ ነው። ፍርጥ ነው ማደርገው እኔ እኔ እንደዚህ መደባበቅ ውሽቅ ማድረግ እንደዚ እኔ አልወድም፣ እንደዚ አይነት ነገር እና እሱ ጉዳይ ነው። እኔ አታነካኩኝ፣ አታነካኩኝ እኔ ምንድነው የሱ አንድ አትጠይቁኝ ብቻ፣ የእሱ ጉዳይ ነው ያለያያቸው። ከዛ ውጭ ምንም አይነት ነገር የለም። እሱ ደግሞ ነፃነት ቁጭ ብለው ማለት ነው አብርሽና ሩታ፣ አብርሽና ሩታ እንደ በቃ እነሱ ስጠራ አይደል? ስለዚህ እነሱ ናቸው ካፌ አይወጡም አብርሽና ነፃነት ቁጭ ብለው ወንበር ላይ ሩታ የሌለችም ሩታ የሌለች ገና ሩታ ሳትመጣ በፊት ቁጭ ብለው ጣጣ ጨርሰው፣ በዚህ በዚህ ሁኔታ ቤተሰብ አውቆት ፀሐይ ሞቆት ሀገር አውቆት ነው የተለያዩት። ጋይስ እኔም መዋሸት አልፈልግም። እና ዛሬ ላይ እንዴት መታ እንደዚህ ልትል እንደቻለች ማቀፍ ታሪክ የለም። እናም ቆይተዋል ለማለት ነው። እንዴት አትለው ወንበር ላይ ቁጭ ብለው ቤተሰቦች እንዲ ብዙ ደረጃ ተዳርሳችሁ አደል እንዴ? ዛኔ ብጥብጥ ወጥቷ አደል እንዴ? ሚዲያ ላይ አልወጣም እንጂ ብጥብጥ ብዙ ነገር እንደዚህ ይደረግ እንዲደረግ፣ ይሄ ይስተካከል እንዲናደርገው ተባብላችሁ ሳትስማሙ ስትቀሩ ቤተሰባችሁ ድረስ ደርሶ ነው እንግዲህ የተለያያችሁት። ዛሬ ላይ መታ እንደዚህ ለምን እንዳለች ራሱ አልገባኝም እና ሩታዬ፣ የኔ ውድ ባልሽ እንዲህ አድርጊ የኔ እናት። እኔ እንደዛን የሚያዋጣሽ እኔ ባላችሁ ሀብታም እንዳይሆን ና የኔም ባል ሀብታም እንዲሆን፣ ኧረ ሀብታም ሆነልኝ። እኔ ምና እኔ ሀብታም እንዲሆን እፈልጋለሁ። እንዴ፣ ስርዓታችሁን ያዙ ሴቶች፣ የምሬ ነው። ብላችሁ እኝኛ አትበሉ። ሲቀጥል ደግሞ ቡታ ጀራ ላይ የወንድ ጥረት አለው ሴቶቹ ዜቶቹ ተጨማለቆ የምትላላችሁ እናንተ በቃ በአንድ መጨፍ ለቅ ትወዳላችሁ አይደለ? ቡታጀራዎች አይባልም እና ቡታጀራዎች። እንደውም ከሌላ ሀገር የተወለዱት ራሱ እየመጡ ቡታጀራ እያገቡ ነው። እና ብዙ ልጆች አሉ፣ አሁን ሚዲያ ላይ ራሱ ያው የእኛ ልጆች ያገቡ አሉ። ጉራጌ ጀግና ነው ብላለች ኮ ሩታ። ሰምታችኋታል። ትላንትና እንትን ኢንተርቪው ተደርገው ነበረ። ጉራጌ የስራ ሰው ነው እያለች ነበረ እና ሩታዬ እንኳን መሰከርሽልን ሽልን የኔ እናት የኔ ውድ ነገር ማለት ነው። እናንባድያው ምን ልላችሁ ነበረ ቲንጅ ዛሬ ነው የመጣችው። ቆይታ ነው የመጣችው። የጨረሱት ጉዳይ ነው። ምንም አይነት ሪሌሽንሽፕ የለም። ተቋርጠዋል። የድሮ ሕይወት ነበረ አለፈና እና ታዲያ የትኛውም ሴት ፍቅረኛ የድሮ ፍቅረኛ ነበራት አደለ? የትኛውም ይኖራታል እኮ ንክኪ ይኖራል፣ ንክኪ ይኖራል። ከዛ በኋላ ሳይሳካ ሲቀር ቁረጥ ይላል። በቃ የእንጀራ ገመድ ነው። እንትናችሁ ከሆነ እንጀራ የእናንተ የተባለ እንጀራ የትም አይሆን የትም አይሻግትም ነው የሚባለው አደለ? ማንም ሊበላው አይችልም፣ የእናንተ ነው። ስለዚህ አብርሽ እንግዲህ ሩታዬ ወስዳለች፣ የራሱ አድርጋለች፣ የግለዋን አድርጋለች ግን ሩታ ከምንም ነገር ንክኬ የለባትም። ከፍሏት እየሰራች ነበረ። ምን ከፍሏትም ይሁን ምንም ይሁን ምንም ይሁን አይዶን ኬር አባውት ወስዳለች፣ የግሎ አድርጋለች። እናቴ ጀግና ማለት እጄ ናት። በቃ የምር ላፍ በመድረግ እንዴ ሲገድድ ደግሞ ማለት ነው ሩታ እኮ አልጠየቀችውም እኮ ለአብርሽ። የፍቅር ጥያቄ ራሱ ራሱ እኮ ነው የጠየቃት፣ ግን የራሱ ግልጽ አልሆነም። እና ለማንኛውም ነፃነት፣ የኔ እናት፣ የራስሽ የምትይው መለሎውን ይዘሽ መምጣት ሲገባሽ፣ ሩታ የምትባል ያው ከፍላት እየሰራች ነበረ። አሁን ደግሞ እንደዚ አለ፣ እኔ ፈቅጄልሽ ነበረ። እየሰራ ደግሞ እኮ አላለቀስሽም። የምርን ባኮ አልወረደሽም እንዳለ እናንተ። እኔም ልነፋርቅ፣ እኔም እንዲያውም አብርሽ የድሮ ፍቅረኛ ነበረ። ፍትህ ፍትህ፣ ጠይቁልኝ። ሰብስክራይብ እንድትደረግ ከውደስ ለሰብስክራይብ ከሆነ በቃ ነበረ። እናንተ ይሄ ፓርቲ ደግሞ ቆርጠው ወደ ሀገር እንዳይልኩት አይች እነዚህ እኮ ነብሳቸው አይማር ማና ድል ልጅ ሰገጤዎች አሉና ቆርጠው ይልኩታል። አለ አሁንና እቺ ልጅ ከተለያዩ ቆይተዋል። የሃይማኖቱ ጉዳይ ነው እሱም። ስለዚህ ይሄ ያለፈ ታሪክ ነው የቆየ ከሁለት አመት በፊት ሁለት አመት ሆኖ አልፎታል። በነገራችን ላይ ጋይስ የምሬ ነው ምላቸው አልፎታል። እና ፍቅርዬ ይሄ ደግሞ ያ ወዬ በያሁን ወዬ ማታመጡብን ጉድ እኮ የለም እ አማታመጡ ያው አሁን ቡታጀራ ላይ የወንድ ጥረት አለ እየተባለ ነው፣ እኛ ሁላችንም እንጨፍለቅ የቡታጀራ ሴቶች እንባል። እረ ተው፣ በገብላ ክዴ ስንት ተከብራ እየኖረች እራሷን አስገብር የምትለው ዲያግራ ሴት አለች እኮ እናንተ። ለይቱ ባጭ ብራ ተነፋርቃችሁ ደግሞ ጉድ ልታደርጉን አሁን ነጻነት ለይቱ ብላ ነው የተነፋርቅ የበር አሳድጓል ስንዴ ብድግር አለው። በቃ ሰብስክራይብ አድርጓል። ቡታጅራዎች ሳይሆን የምትሉት እንዲ አራ ሰብስክራይብ እናደርግሻለን። የኔ እናት ሌላኛው ትተሽ፣ ወቀሳውን ትተሽ ሰብስክራይብ እናደርግሻለን፣ እናሳድግሻለን። በሉ ና ኮሚት ሁላት የም ደሞን ነብሳቸው አይማርም። ጭራሽ ልጁን ታገቢያለሽ አሁን ሊወልድ ነው አላልዋትም። አረ ባጃችሁ ጉ እናንተ ሰው በየደበት መዋረድ ነው ስራችሁና ይሄ ሁሉ ማለት ነው። ሽማግሌ ሲላክ ነበረ። የኔ ውድ አይታቸዋል። ሁሉም ይሄ ሀገር አየው፣ ፀሐይ ሞቀው ነው። ሽማግሌ ሲላክ ነበረ። ለሩታ ሽማግሌ ተላከላት። ቤተሰብ ተቀበለ፣ ድግስ ተደግሷል። ሰፈር ላይ ታውቂያለሽ፣ ሰፈር ላይ የሚደረገው ነገር በሙሉ ባይነሽ አይተሻል። ስንትና ስንት ነገር ያኔ የት ነበር? ያኔ ለምን አልተናገርሽም? ያኔ ለምን አልተናገርሽም? አሁን ላይ ዛሬ ላይ ደርሰው በእርግዝና ሰዓት መጥሽ እንትን መት አረበጋ የሆነበሽ ና ሩታ ሆነ ዋፍ ላሽ ላሽ አለች አንዲቷ፣ ላሽ ምንም የለም። ወፍ የምሬ ነው የምላችሁ። ይህንን አምናችሁ ተቀበሉና ማመን ያለ ማመን ወላሂ፣ የእናንተ ፈንታኑ ግን ምንም ምንም አትሆንም። ምንም በቃ የሚፈጠር ነገር የለም። እንዴ ለምን ከሰማይ ምንም አይወርድም። መብረቅ አትወርድም። ምንም የሚፈጠር ነገር የለም እና አምናችሁ ተቀበሉ። በቅርቡ ደግሞ ሰርፕራይዙ ነገርኳችሁ እኮ እናንተ። ወይኔ ወይኔ ተናገርኩ ሳፍት ቅድም እኔ ምን አገባኝ? እኔ ደስ ስላለኝ ነው። በቃ እኔ የምፈልጋትን ነገር ነው። ኋላስ፣ እኔ በቃ ተሳስቼም አይደለም። እኔ እውነት ለመናገር ደስ ብሎኛል፣ በጣም ማለት ነው፣ ከልክ በላይ ከመጠን በላይና፣ ጠቅልለን ልጆቻችን እንወስዳለን። ከዚህ በኋላ የሸገር ልጆች፣ የአዲስ አበባ ልጆች ስደት ወጡ እንደዚያ ነው ከሚባሉብን እኛ ጠቅልለን እንወስዳለን። አንድ ቅርስ አይቀረንም፣ አንድ ማለት ነው። ጠቅልለን እንደወጡብን፣ ጠቅልለን ወደ ቡታጀራ እናስገባለን። አከተመና፣ ነጻነት ደግሞ ሌላኛው ይዘሽ ነ አሁን ኤላ የሚ የሚባለው ልጅ ሸርቶልሻል። እሱን ለሱ ይዘሽ ነይ። ከእሱ ጋር ተጃጃሉ፣ የምር ተጃጃሉ። እና ይሄ ነው የምላችሁ ውድ ቤተሰቦች ሌላ ምንም አዲስ ነገር የለም። ሰላም ሆኖልኝ